ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ ቲቪ ያመጣችሁ ብያለሁ። እንግዲህ እንደሚታወቀው በዚህ ቻናል ጀማሪ የሆናችሁ እንግሊዘኛ መጽሐፍ ማንበብ የምትፈልጉ ተማሪዎች የምትማሩበት ቻናል ነው። ባለፈው ደግሞ ያው ለሁለተኛ ጊዜ እያያችሁ ተማሪዎች፣ ያው ይሄ ሁለተኛ ክፍላችን ሁለተኛ ቪዲዮዋችን ነው። የመጀመሪያችሁ የሆናችሁ ደግሞ ከበፊት አንድ የሰራውላችሁ ቪዲዮ አለ ማለት ነው። ሶ በዚህ ቪዲዮ ምን እያደረግን መሰላችሁ? ከኤ እስከ ዜድ የእንግሊዝኛ ፊደሎች እንደሚታወቀው ስንት ናቸው? ሀያ ስድስት ናቸው። ሳይድ ላይ የሚጻፋት መጀመሪያ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ካፒታል ኤል ኤም ኤን ኦ ፒ ኪው አር ኤስ T ዩ okay U V W X Y Z እንግዲህ 26 ፊደላቶች ናቸው ያሉት ማለት ነው። ሶ እነዚህን ፊደላቶች ቃላት እየመሰረትን ነው አሁን እዚህ ላይ እየደረስ ነው ማለት ነው። ሶ ቃላት እንመሰረታለን አብረን እያነበብን አስፈላጊ የሆኑ ትርጉሞችን ደግሞ እየነገርኳችሁ እንቀጥላለን ማለት ነው። ያው ኮምፕሊትሊ ኒው የሆናችሁ አዲስ የሆናችሁ ተማሪዎች እንግሊዘኛ የሚሰራው የሆነ ቴክኒክ ይጠቀማል። ቋሚ ፊደላቶች አሉ እዚህ ላይ ከነዚህ ውጭ እነዚህ አንድ ሁለት ሶስት አራት አምስት እነዚህ አምስት ፊደላቶች አሉ። እነዚህ ፊደላቶች በጣም ከባድ የሆነ ጨዋታን ይጫወታሉ በእንግሊዝኛ ማንበብና መጻፍ ውስጥ ማለት ነው። እንዴት ነው መሰላችሁ? ለምሳሌ አንዷን ፊደል ወደ ትለያየ ድምፅ የቀየዋታል። ለምሳሌ በአማረኛ ላምጣላችሁና ሀ ሁ ሂ ሀ ሄህ ሆ እንላለን አደለም። በእንግሊዝኛ ግን ይህን ሁሉ ለመጽፍ ኤች ብቻ ነች የታስፈች። እና እነዚያ አምስት ፊደሎች እነማን ኤ ይ ና ዩ እነዚህ አምስት ፊደሎች ይህን ሁሉ ፊደል የአማርኛውን በአንድ መጽሐፍ ይችላሉ። ከማን ጋር? ከኤች ጋር ሆኖ ለምሳሌ ኤች፣ በዚህ ኤች ላይ ነው። እነዚህ ኤቾች እንዴት መሰላቸው ይህን ሁሉ የሚጽፉት? ከነዚህ እያመጡ ነው። ከነዚህ ፊደሎች ለምሳሌ ሀ ስንል ኤ፣ ሁ ዩ፣ ሂ አይ፣ ሀ ኤ ይሄ ኢ የሆናል። አንዳንዴ ደግሞ አይ ኢ መጠቀም እንችላለን። ሄ ማለት ነው ነው ህ የለውም። ሆ ስንል ኦን እንጠቀማለን። አያችሁ እንደዚህ ነው የሚቀይረው። ለምሳሌ የኔ ስም እስጢፋኖስ ነው። አሁን ትንሽ ላሳያችሁ ነው። ስ እስጢፋኖስ ስ እስጢፋኖስ ይላላ በእንግሊዝኛ ማለት ይቺ ነች። ከዚ ስ ማለት ደግሞ ኤስ ነች ጢ ማለት ደግሞ ቲ እና አይ ናቸው። ፋ ስን ደግሞ ኤፍ እና ኤ ነው። ኖ ስን ደግሞ ኤን እና ኦ ነው። ስ ስን ደግሞ ኤስ ነው። አያችሁ በአንድ ላይ ሲገጣጠም እ ስ ጢ ፋ ኖ ስ ይሆናል ማለት ነው። አሁን እዚህ ላይ በቃ የቀየሩት እነማን ናቸው? ከዋና ፊደሎቻችን ውስጥ ከነዚህ ውጭ ያሉት ዋና ፊደሎች ደግሞ ተነባቢ ፊደል እንላቸዋለን። ከዚህ ከአምስቱ ውጭ የሆኑትን ማለት ነው። ሰው ከአምስቱ ውጭ የሆኑ ፊደላቶች በአማርኛ እንደ ሳድስ ነው። ሾርት እንትን ያላቸው አናባቢ አይፈልጉም። ገብቷቸዋል። ለምሳሌ የአማርኛ ፊደል ስድስተኛዎቹ አጫጭር ናቸው። ካያችሁ ህ ል ም ስ ር ስ ሽ ቅ ብ ት ች ህ ን ኝ እ ክ ህ ው እ ዝ ዥ ይ ድ ጅ ግ ጥ ጭ ጵ እነዚህ አጫጭር ፊደሎች ናቸው። ስለዚህም አናባቢ አይፈልጉም ማለት እነዚህን አምስቶችንም አይፈልጓቸውም ማለት ነው። ከነዚህ ውጭ ያሉት እንደነዚህ አይነት ናቸው፣ ሳድስ ፊደል ናቸው፣ አጭር ድምፅ ነው፣ አናባቢ የማይፈልጉ ናቸው እነዚህ ብቻቸውን። እና ደግሞ አብክድ ይባላል። አብክድ እሱን ጥሩ ኢንትሮዳክሽን ማድረጉ ማድረጉ ጥሩ ነው። አብክድ ትንሽ ላሳያችሁና እንቀጥላለሁ ወደ ዛሬው ትምህርታችን ማለት ነው ያው አብክድ ማለት እነዚህ አምስቱን እናስወግድና ሌሎቹን እንደ ሳድስ መጥራት ነው። ኤ ኤ አ ቢ ቢ ብ ሲ ክ ወይ ደሞ ስ ዲ ዲ ድ ወይ ድ ያ ኤ አ አ ብ ክ ወይ ደሞ ስ ድ ከዛ ኤ እንላለን ኢ ኤ ኤፍ

ኬ እንደ ክ፣ ኬ እንደ ክ። ከዛ ማን አለ ኬ? ኤል እንደ ል፣ ኤል እንደ ል። ኤም እንደ ምን አላለለ፣ እንደዚህ ንጻነው እንደዚህ ነው። ካፒታል ለማድረግ ፈልጌ ነው። ካፒታሉ ኬም እንደዚህ ይመስላል። ስለዚህ ኤም ደግሞ እንደ ምን፣ ኤን እንደ ምን? እንደ ፕ ያገለግላል ማለት ነው። አሁን ትንሽ ፍንጭ እንዲኖራችሁ ነው እንጂ ሁሉን አላሳየዋችሁም። ከፈለጋችሁት በሌላ ቪዲዮ እሰራላችኋለሁ። ግን ኤቢሲዲ ሲቆጠር ኤቢሲዲ እንደምንለው ጭራሽ አያገለግልም ለማንበብ ማለት ነው። ስማቸውን ለመለየት ቅርጻቸውን ለማወቅ ነው እንጂ ኤቢሲዲ የሚያገለግለው ለመጽሐፍና ለማንበብ ጭራሽ የማይሆን ነገር ነው። አብክድኤፍግህ ኢጅክል ምን ኦፕ እያላችሁ ነው የምትለምዱት ማለት ነው። በዚህ መሰረት ግን ማንኛውም የእንግሊዘኛ ጽሁፍ ማንበብ ትችላላችሁ። ለምሳሌ እንግሊሽ ሚለው ይህኛው ያው ሁለት ሳውንድ አለ፣ ባለፈው የነገርኳችኋለሁ እኔ ቫውሎቹ ሁለት ሁለት ድምፅ ነው ያላቸው ቢያንስ ማለት ነው። ከዚያ በላይ ያላቸው ከዚያ በላይ የሚሆንበት መንገድ ለምሳሌ ዲፍቶንግ ምናምን የሚባል አለ። እሱ ወደፊት ከኔ ጋር ሰብስክራይብ አድርጋችሁ ስንቀጥል ማሳያችሁ ነው የሚሆነው። ግን ዝሮ ዝሮ የድምፁ ዘያሪዎች አሽከርካሪዎች እነዚህ ናቸው። ሶ እዚ ላይ አሁን ኢ እላለሁ ኢ ን ግ አያችሁ፣ በስድስት ነው የምጠራቸው። ኢ ን ግ ሊ እላለሁ አያችሁ። ሊ ምላት ኤል እና አይ ናቸው። እንግሊ ከዛ ኤስ እና ኤች ደግሞ እንደ ሺ ነው የሚነበሩ። ሺ ሸ ሲጻፍ ኤስ ኤች ነው አይደለ ጀማሪ የሆናችሁ ተማሪዎች ሸ ሲጻፍ ኤስ ኤች ነው። ስለዚህ እንግሊሽ ስንል በዛ ኢንግሊሽ እንላለን። ኢንግሊሽ ኤን ገ ሊ ሺ እንግሊሽ እንላለን። እንግሊሽ ምን ነው በእንግሊዘኛ ሲሆን ነው፣ ግን በአማራኛ ደግሞ ይሄኛውን እ ብለን መጻፍ እንችላለን። እ እንግሊሽ ማለት እንችላለን ማለት ነው። ሶ እም እንግሊሽ ወይ ደግሞ እንግሊሽ ማለት እችላላችሁ። የሚቀይሩት ያው ሌሎቹ ሳድስ ናቸው ሳድስ ናቸው። ከዛ ውጭ ግን የሚቀየሩት እነዚህ አናባቢ ያለበት ቦታ ላይ ነው የሚቀየረው ድምፁ። ዛሬ እነዚህን አናባቢዎች ተጠቅመን የተለያዩ ፊደሎችን የተለያዩ ቃላቶችን እየመሰረት ነው የምንማረው ማለት ነው። እስከ መጨረሻው አብራችሁ ይቆዩ። ይህን አጠፋና እንግሊዝኛ በነገራችን ላይ በጣም ቀላል ነው ያው የሚያስተምረን ያስፈልጋል። ያው ሁሉም ነገር ከጅምሩ ሲሆን ይከብዳል። አስተማሪ ሲኖራችሁ ደግሞ በጣም ቀላል ነው። እሱን ደግሞ እኛ ጋር ማድረግ ትችላላችሁ። በሳምንት አምስት ቀን በቀን ደግሞ አንዳንድ ሰዓት ተማሪዎችን እያስተማርን በአጭር ቀን መጽሐፍ ማንበብ እየቻሉ ይገኛሉ። ስለዚህ በቀን አንድ ሰዓት ካላችሁ ከስራችሁ ላይ ወይ ከጊዜችሁ ላይ ቀንሳችሁ ለራሳችሁ ለውቀታችሁ የምትጠቀሟት የምታተርፏት አንድ ሰዓት ብትኖራችሁ ከእኛ ጋር ያችን ሰዓት አስይዛችሁ በየቀኑ እየተማራችሁ ራሳችሁን ማስተማር ትችላላችሁ ባላችሁበት ስራችሁን እየሰራችሁ ኦንላይን ላይ ቴሌግራም ላይ ዋትሳፕ ላይ እና ኢሞ ላይ እንገናኛለን። ሚት አፕሊኬሽን ተጠቅመን በቪዲዮ በሚታያችሁ ግልጽ በሆነ ሁኔታ እናስተምራችኋለን፣ እንደ ደረጃችሁ ማለት ነው። ሶ እሱን እድል መጠቀም ትችላላችሁ። አሁን ወደ ዛሬ ትምህርታችን እንመለስና ባለፈው ይግሉ ብለን ያቆም ነው ከአይ ላይ መሰለኝ። ዛሬ ከጀ ነው የምንቀጥለው። ሶ ጂ እንላለን። ጂ ኤ ት ጄት፣ ጄት እንላለን ጄት እሺ ጄት እንላለን። ሌላኛው ጂፕ ጂ ሁለት ኢ ስትሆን ኢ ትሆናለች። እዚህ ላይ ኤ ነበረች አንድ በምትሆን ጊዜ ማለት ነው ጂ ኤት ጄት እንላለን። እዚህ ላይ ግን ጂ ኢ ከዛ ፕ ጂ ኢፕ ጂ እንላለን። አያችሁ አንዷ ፊደል እዚህ ላይ ጂፕ አልናት ኢ የሚል ረጅም ድምፅ ስለሚኖራት ማለት ነው። ከዚህ ላይ ግን ብቻውን ስለሆነች ጂ ኤት ጄት አልናት ማለት ነው። ያው እዚህ ላይ ሁለቱንም በዚህ አጋጣሚ ኢ ሁለት ድምፅ አላት ብያቸዋለሁ። በተለይ ደግሞ እነዚያ ማለት ነው ለምሳሌ ኢ እቺ ኢ ማለት ነው እንደ ኤ ታገለግላለች። አሊያም ደግሞ እንደ እንደ ኢ ታገለግላለች። እንደ ኢ ታገለግላለች። ስለዚህ ሁለት አይነት አነባብና ያላት ማለት ነው። ሎንግ ይባላል ያኛው ረዘም ያለ ማለት ነው። የኛው ደግሞ አጭር ወይ ደግሞ ሾርት እንለዋለን። ከዚህ ውስጥ ሁለቱንም ተጠቀምን ተጠቀምን። እዚህ ላይ ጄት ስንል በአጭሩ ኤ ነው ያልናት ማለት ነው። እዚህ ላይ ደግሞ ጂፕ ስንል ደግሞ ኢ ነው ያልነው ማለት። ስለዚህ ሁለቱ ልዩነት አላቸው። በጣም ጠቃሚ አጋጣሚ ነው ማለት ነው። ሌላኛው ጃም ማለት ይችላላችሁ። ጃም ጃም ትላላችሁ፣ ከዛም ጃምፕ አሁንዚ ዚህ ላይ ጂ አ ም አ ሚል አሁን በአማርኛ ያልተለመደ እንደዚህ ምልግት ያለ ድምጽ አንጠቀም አ ግን እንግሊዘኛ ላይ ይጠቀማሉ ጂ አ ም ጃም ጃም ይላል። እኛ አ ሚል ነው እንጂ አ ሚል አንጠቀምም። ሶ ከዚህ አንጻርም እንድታዩት አንዳንዴ ፕሮናንሴሽን አማራ አማርኛ ምንችል ልጆች የሚከብደን ለዛ ነው እ የኢትዮጵያ አነጋገር ድርቅ ያለ ነው። እንደነሱ የተያያዘ ምናምን በቃ ጥሩ አይደለም። ሶ ያ የሆነበት ምክንያት ከኛ የሌሉ ድምፆች ስላሉ ነው፣ እነሱ ጋር ማለት ነው። ስለዚህ ላይ ጃም እንለዋለን። ይሄኛውን ደግሞ ይሄኛውን ደግሞ ጃምፕ ጃምፕ። ያው አ ማለት ይሄ ነው። አ አ አ ያ አ ነው። ላይኛው ግን አ አ ጃም ጃም ጃምፕ አ አ ይህን አይነት ልዩነት አለው ማለት ነው። ስለዚህ ጃም ጃም እዚህ ላይ ደግሞ ጃምፕ ጃምፕ ጃ ጃም ጃ ጃም። ስለዚህ ሁለት ልዩነት አለው ማለት ነው። ኦኬ ሌላኛው ካንጋሩ እንላለን በኬ ማለት ነው። ካንጋሩ ካንጋሩ ካንጋሩ ካንጋሩ ካንጋሩ እንላለን ማለት ነው። ሌላ ኪ ማለት እንችላለን። ኪ ስንል ደግሞ ክ ኢ ምን ነው ኢ ዋይ ሲያልቅ ማለት ነው ኪ እንላለን። ብዙ ጊዜ ዋይ መጨረሻ ላይ ስትመጣ የአይን ስራ ትሰራለች ኢ የሚል ማለት ነው። ኪ ማለት እንችላለን። ከዛ ኪክ እና ካይት ማለት እንችላለን። እዚህ ላይ እንቀጥላለን እሺ እዚህ ላይ ምንድነው ያልኩት ኪክ ኪ እንላለን። ከዛ ደግሞ ይችን ደግሞ ክ ያ ሲኬ እንደ ክ ነው የሚነበበው ኪክ ኪክ እንላለን ከዛ ደግሞ እንደዚህ አድርገን ደግሞ እንደዚህ ይህን ደግሞ ካይት ካይት ማለት ይችላል አሁን እዚህ ላይ ከዚህ ላይ አይ ማን ተብላ የተነበበችው ኢ ተብላ ነው ኪክ ኪክ ስንል አይ ተብላ የተነበበችሁ? ካይት ስንል ደግሞ ክ አይ ት አይ የሆነችበት አይ ከዚኛው ከውጨኛው ጋር ግንኙነት ስላላት ነው። ባለፈው በብዙ ጊዜ አስተምሬያለሁ ስለዚህ ጉዳይ። ኢ መጨረሻ ላይ ከኖረች በዚህ በኩል ከእሷ ወደኋላ ሁለቴ ተመልሰን ያለው ቫውል ሎንግ ይባላል። ሎንግ ምንለው ደግሞ ከነዚያ ውስጥ ረዥሙን የሚወስደው ማለት ነው። ለምሳሌ ኤ እንደ ኤ፣ ኢ እንደ ኢ፣ አይ እንደ አይ፣ ኦ እንደ ኦ፣ ዩ እንደ ዩ ሲነበሩ ሎንግ እንላቸዋለን።

ኦኬ ላይዎን ካልን በኋላ ሌመን፣ ከዛ ልኤ ሌመን ሌመን እንላለን። ሌመን ከዛ ደግሞ ሌመን ካል ልኡክ ሉክ ሉክ ማለት ትችላላችሁ ማለት ነው። ሉክ ያው ይህቺ ካላ ያለው እንዳይመስል ሉክ ሉክ እንላለን ማለት ነው። ኦኬ አሁን ላጥፋውና ልቀጥል አይደለ። ሉክ ኦኬ፣ ትርጉማቸውን አልነገርኳችሁም ያው አስፈላጊ ከሆነ በቪዲዮ ትንበሉልኝ ምንድነው እሱ በኮመንት አሳውቁኝ። ዋናውን በዚህ ዓላማዬ እናንተ መጻፍ እንዴት እንደሚነበብ አጻጻፉና አነባቡን እንድትለምዱት ነው። ትርጉሙን በእግረ መንገዳችሁ ከፈልጋችሁት ለቀጣይ ጀምሬ በከነ ትርጉሙ ነግራችኋለሁ። ኦኬ ሌላኛው መንኪ ይላል መንኪ እንለዋለን። አሁን ይህን ቃል መንኪ እንለዋለን። መንኪ እንለዋለን። እዚህ ላይ መ ን ክ መንኪ መንኪ። እዚህ ላይ አሁን እዚህ ላይ ኦ እንዴት ነው አ የሆነው? አ ለምን ሆነ? እዚህ ላይ አሁን ስትረስ አንስትረስም ይባላል? እንደዚህ አይነት ጉዳዮችን በውስጥ ብትማሩ እኛ ጋር በጣም ከነ ምክንያቱ እየነገርናችሁ ረዥም ጊዜ ወስደን አስነብባችኋለን። ግን እያንዳንዱ ቺ እያንዳንዱ ካስጠናችሁ እዚ ላይ በጣም ስለሚረዝምብ ቪዲዮ እዚ ላይ እንጂ፣ አንስትረስድ ወይ ደግሞ ያልተለጠጠ ያጠረ እንደማለት ነው። አንስትረስድ ሲሆን ኦ እንትን ይሆናል ማለት ሹዋ ሳውንድ እንለዋለን፣ እየተዘለለ ማለት ነው። ሹዋ ሳውንድ መንቺ እንላለን። ሙን ኤምኦኦን ሙን ሙን እንላለን። ሙን ማን ምአን ማን ማን ሀበሻ ምን ይላል መሰላችሁ? ማን ይላል ማን ማን። ግን እንደዚህ አይደለም የሚጻፈው ማን ቢሆን ኑሮ ኤምዩኤም ይሄ ነው። ማን መሆን የነበረበት ማን ግን ይሄኛው ምንድነው የሚነበበው? ማን ማን ማን። አ አ። ስለዚህ ማን ነው ምን ነው ማን። እሺ ማን። ከዛ እዚህ ጋር። እሺ ማውስ ም እንላለን። አው ማውስ፣ ማውስ እንላለን። ማውስ አይጥ ማለት ነው። ማውስ ም አለን አው ማውስ ማውስ ብለናል ማለት ነው። ከዛ ነት እንላለን። አሁን እዚህ ላይ ኤን ዩ ቲ ነት ነት እንላለን። በነገራችን ላይ በአሜሪካእና በብሪቲሽ አነባብ መሰረት ዩ እንደ አ ትነበባለች፣ አልያም ደግሞ እንደ ኤ ትነበባለች ማለት ነው እንደሁኔታው። ለምሳሌ እንዴት መሰላችሁ? እዚህ ላይ አሁን ይህን አሁን ካፕ ነው የምትሉት አ አ ነው ማለት ነው በሌላ አባባል በሌላ ጊዜ ደግሞ ይህኛውን ይሄን ደግሞ ካታትሉ ከት ነው ከት ሆነ ማለት ነው ስለዚህ እንደ አ እና እንደ እ ሁለቱም ግን አንስ አንስ ድረስ ናቸው ቀለል ያሉ ድምጾች ማለት ነው ሶ ይሄኛው ከቦታ አንፃር ነው የሚጠቀም ከአክሰንት አንፃርም እንደ ቃሉም ደግሞ እንደዚህ እንደ አ እና እንደ አ የሚነበብ አለ ይሄኛውን ከልብ እንድታስተውል ፈልጋለሁ ስለዚህኛው ነት ነው የምንለው ነት ነት እንላለን ናይን ማለትም ይቻላል። ኤን አይ ኤን ኢ አሁን እዚህ ላይ አይ እንላታለን እንጂ ለምን ይቺኛዋ ከዚህ ጋር ተዛማጅ ስለሆነች ናይን እንላለን። ናይን ከዛ ነርስ ማለት ኖዝ። አሁን እዚህ ላይ ን አውዝ ነዝ ነዝ ው ው እንለዋለን። አሁን እዚህ ላይ ኦ በዚህ በኩል ው ተብሎ ነው የሚነ ይቺ ስላለች ኖዝ ኖዝ ኖዝ እንላለን። ይህ የሀበሻ አነጋገር ነው እንጂ በስትክክለኛ ነውዝ ነው እንጂ ኖዝ አይባልም። ነውዝ ከዛ ነውዝ ነርስ። አሁን እዚህ ላይ ደግሞ ኤን ዩ አር ኤስ ኢ ነርስ ነርስ አው እዚህ ጋር ነርስ ትላላችሁ። ነርስ ማለት ያው ትርጉሙን ታውቁታላችሁ ሐኪም ነው። ሶ እዚህ ላይ ነ ብለናን ብለና ነ ነርስ። ይህ ብዙ ጊዜ መጨረሻ ስትመጣ ሳይለንት ነው የምትሆነው ነው፣ ሳይለንት ነው የምትሆነው። ነርስ ብለናል። ልጨርስላችሁ ነው ደቂቃው እየጨመረ ስለሆነ ነርስ። ኦክቶፐስ ማለት ይቻል። ኦክቶፐስ ኦ ስ ኦክቶፐስ በባህር ውስጥ የሚኖር እንስሳ ነው። ኦክቶፐስ ይባላል። ሌላኛው ኦስትሪች ኦ ስ ት ሪ ች። ያው ች የምንለው ሲኤች ሲያልቅ አንድ ቃል ች ተብሎ ያልቃል ማለት ነው። ች ይባላል። በነገራችን ላይ ያው ሲኤች እንደ ች እንደ ክ እንደ ሺ ያገለግላል። ስለዚህ መቼ መቼ የሚለውን ያው ዲቴል የራሱ የሆነ ትምህርት ያስፈልገዋል። እሱም ደግሞ ያው ወደፊት ቤተሰብ እስከሆናችሁ ድረስ ወደፊት በሚኖረን ትምህርት አንድ ቀን ሰራላችኋለሁ ማለት ነው። ኦኬ አሁን ኦስትሪች ብለናል። ጨረስ ኦክስ፣ ኦክስ፣ ኦክስ፣ ኦክስ እንላለን ማለት ነው። ስለዚህ በዛሬ ትምህርታችን ስለ ጀ ስለ ኬ ስለ ኤል ስለ ኤም ስለ ኤን እና ስለ ኦ ነው የሰራ ነው። በቀጣይ ደግሞ ልክ እንደዛሬው እንደዚህ ያስተማርኳችሁ አሉ ቀሪዎቹ እስከ ዜድ ማለት ነው። ለዛሬ የነበረ ትምህርት ይህን ይመስላል። ሀሳብ አስተት ካላችሁ ኮመንት ላይ አስታውቁኝ። በውስጥ መስመር መማር ከፈለጋችሁ ስልኬን እዚህ ላይ ሴቭ አድርጋችሁ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ይገኛለሁ። አሊያም ደግሞ ሊንኮች አሉ ዲስክሪፕሽን ላይ እሱን እነሱን ሊንኮች ተጭላችሁ በቀጥታ እዚያ ይከታቸዋል። እዚያ ላይ ድምፅ አስቀምጣችሁልኝ የዚ ላይ ያለው ነገር አውርተን ቀጥታ ዛሬ የሆኑ ትምህርታችሁ መጀመር ትችላላችሁ ማለት ፈልጋለሁ። በተረፈ እስከ ሳት ከልብ አመሰግናለሁ። ሰላማችሁ ብያላችሁበት ይብዛልኝ። ሰላም ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኑስ ኢትዮጵያ ነው።